ለሚስተታውት አሷን ባይኖራት እሱ ነው። ትልቁ ችግር ምንድን ነው? ብዙ ሴቶች ገንዘብ እንዴት ቃ እንዴ ይጨርሳ ንፋሴ እንዴ፣ ብዙ ሴቶች ገንዘብ እንዴት እንደሚመጣ ሳያውቁ በቃ ወንዱ ማስተዳደር ስላለበት ተብሎ ብቻ አይገባም። ገንዘብ መሰረታዊ ነገር ነው ለሕይወት ለዚች ምድር ግዴታ ነው። ስለዚህ እኔ ነገ ዘፍቼ ያመጣሁትን ገንዘብ ወጣ ወረደ፣ ለልጆቼ ነው የሚተላለፈው ያ ገንዘብ። እኔ ባልፍ እቺ ሚስት ብዬ ያስገባት ሴት ስለ ገንዘብ ቫሊዩ ማታ ከሆነ ሸምሱ ገብቶ እያጫወተ ገንዘቡን ይበትነዋል። በቃ አራት ነጥብ። ስለዚህ ገንዘብ ያላት ሴት ወሳኝ የምትሆነው እንዴት መጠቀም እንዳለባት ታውቃለች። ገብቶሻል? ተለፍቶ እንደሚመጣ ታውቃለች። ቫሊዩ ትሰጣለች ማለት ነው እንጂ የእሷ ገንዘብ ከእሷ አልፎ እኔ እንዲያስተዳድረ ፍላጎትም የለኝ። እንደዛማ ከሆነ በቃ ፍሬን እኮ ማስወጣት ነው ያለብኝ። በቃ ሴት መሆን ያለብኝ ሌላ ምንም እንትን የለው። ግን ቫሊዩ እንዳለው ያውቁ ይገባል። ብዙ ሴቶች ቫሊዩ እንዳለው እንኳን አያውቁም። ልክ ሰውዬው ሲሞት እያየን ብዙ ሀብታም ልክ ሲሞት እርባና ቢስ ነው የሚሆኑት ልጆቹ ተበትነው ማለት ነው ይልጠ ሰላም እያለ ስለዚህ ከዛ አንግል ነው ገንዘብ ያላት ሴት ስለ ገንዘብ ቫሊዩ ታውቃለች። ግን ብዙ ሴቶች ምንድን ነው ወንዱ ገንዘብ ይዞ ሲመጣ ነው ጥሩ ብለው ነው የሚያስቡት። አያቁትም በቃ ቫሊዩ ምን እንደሆነ። ስለ ገንዘቡ የሚያውቁት ታሪክ የለም። ይገባሉ ምንድነው፣ አንድ ሙሉ ክፍል ሾፒን በማድረግ ሰቢውን ይጨርሱታል። ብዙዎቹ እንደዛ ናቸው። ከዛ አንግል ነው ሲጀመር ሲጀመር የገንዘብን ሚስት የሆነች ሴት ታውቃለች። ሲጀመር አንደ ነገርን ቅድም እንዳልን ራሷ ላይ ኢንቨስት አድርጋ የመጣች ሴት ናት። አንተ ድካምህን ልፋትን እማትረዳለን ገብቶሃል እንዴት እንዳመጣው ሚስት። ግን ከመጀመሪያው ጀምሮ ይዛት የመጣው ሚስት እንዴት ደክመ እንደምታመጣው እንዴት ሆኖ ብሩ እንደሚመጣ ታውቋለች ሚስት። የተቀረ ግን ውጭ ላይ በራሷ ላይ ኢንቨስት ያደረገች ሴት ሆነ ወደቤት ያስገባኸው አው ያንተን አመጣት አታቆሙ ገንዘብ እንዴት እንደመጣ አታቆሙ። ከአንተ ገንዘብ መበዝበዝ እንጂ ያንተ መውጣት፣ ያንተ መርጨት፣ ያንተ ምን ምንም አይመስላትም። ቀድሞውኑ ግን ምንድነው ወንዶች አይናችሁን ግለጡ። ሚስት ስታገቡ ሚስትና ገርል ፍሬንድ የምትሆኑ ሴት ላዩ ዝም ብላችሁ የምትዟትን ሴት አሁን ነገርኩ። በራሷ ላይ ኢንቨስት አርጋ የመጣች ሴት ምንም ሆንክ ምንም አንተን አፍቅራ እንደማትመጣ ማወቅ አለብን። ኢንቨስት ያደረገች ሴት ራሷ ላይ ከአንተ ገንዘብና ገንዘብን ብቻ ነው አይታ የመጣችሁ ስራውን ለምሳሌ እንዴት ነው? እያወራሻለች ገንዘብ ያላት ሴት ብዙ ጊዜ አሁን ወንዶች ውጭ ውጭ ከትዳራቸው ውጭ እየሄዱ እያስቸገሩ ያሉት ወይ ገርል ፍሬንድ እያላቸው ወይ ሚስት እያላቸው ውጭ ላይ ሄደው የሚዝረከረኩት በብዛት እራሳቸው ላይ ኢንቨስት ያደረጉ ሴቶች ላይ ነው። ከተመለከት ሴቷ ራሷ ላይ ኢንቨስት ስታደረግ አቴንሽን ፈልጋ ነው። ያንን ሁላችንም እናውቃለን። አሁን በኮመንት እንደዚህ ነው ምናም ስለሆነ አይደለም የምናየው ነገር ነው። አንድ ሴት በሚሊየን ራሷ ላይ ስታፈስ ከሚሊየኑ ለአንድ ሚሊየን ብታወጣ፣ ከሁለት ሚሊየን በላይ የሚያስገባውን ፈልጋ ነው ይህንን ማወቅ አለብን። ያቺ ሴት ወደ ትዳር አለም ውስጥ ካስገባ አንተ የምታመጣው እያንዳንዱ ቀን የምታስገባው ብር የምታወጣው ጉዳዩ አይደለም። ድካምም አይታያትም። ጀመር ነገር እንዴት አይነት ጥናት አጥንተሽ እንደሆነ አይታወቅም። አምን ራሷ ላይ ኢንቨስት ያደረገች ሰው ፍቅር ፈልጋ እንጂ የምትሄደው ኢኮኖሚያንማ ለማሳደግ ራሷ በቃ ሳደማማ ኢንቨስት ያደረገ አንድ ዴ ብዬ ልንገረው ባናናዬ እኛ ስንል የነበረው ስል ሊያም ስንል የነበረው ወንዶች ገንዘብ ትወዳለች የምትሏት ሴት ያቺ ሴት ሰውነቷን አሰርታ ከላይ እስከታች በጣም ብዙ ብር ላይ ዋለ አፍስሳ እንዲህ አይነቷን ሴት ታገኙና ያቺ ሴት ለዋላ ብር አፍስሳ አንተ ጋር ስትመጣ ልትጠቀምብህ ስትመጣ ሁሉን ከእሷ ጋር እንደዚህች አይነቷን ሴት ትለምድና ገንዘብ ትወዳለች ሴት ትላላችሁ። ግን ለትዳር ትክክለኛ ለትዳር የምትሆን ሴት የምትገኘው እንደዚህ ሰውነቷን አሰርታ ኦን ፐርፖስ ገንዘብ የምታሳድድ አልነበርክማ። ፖይንታችን እኮ እሱ ነው። እንደሱ አይነት ሴት ከሆነች አንተን ገንዘብህን እንደዛች አይነት ሴት ጋር አትሂዱ። ለትዳር የምትሆን ሴት ታውቃታለህ እኮ። ትንሽ ወንዶች ታውቃላችሁ፣ ይህን ምንድነው መሰለህ ታዲያ ሚስታቸውን ያስቀምጡና ቤት ውስጥ ያቺ ከሱ ጋር ከድህነት ጀምሮ አብራ ከድህነት ጀምራ አብራ ያደገችው ሚስት ቤት ውስጥ ስትወፍርበት፣ ስትወልድበት ምን ያደርጋል? እንደዚች አይነቷን አሁን ለዋል ኢንቨስት ያደረገችውን ሴት ያስቀምጣል። ከዛ ለእሷ ኢንቨስት ያደርጋል፣ ለእሷ ብር ይሰጣታል። እናንተ ወንዶች ናችሁ እንደዚህ አይነት ነገር በብዛት ያለባችሁ፣ እያለ ነው ስንወያየ የነበረው። ኢትዮጵያ ውስጥ በራሱ ላይ እንደዚህ አይነት ኢንቨስት የሚያደርገው ምን ያህሉ ሴት ነው? ይሄን ያህል ጡት የሚያሰራው ምን ያህሉ ሴት ነው? ሌሎቹማ ትዳር ፈላጊዎቹማ ገንዘ ከነሱ እኩል ሴቶች ገንዘብ ትወዳላችሁ እየተባለ ሊያ እንደነገረች ይነሳችን እኮ ንብረቶች፣ በቤተሰቡ አብዛኛው ሰው ደሀ ነው። ሙሌ ሙሌ ሙሌ ሊያ ባወራችሁ ወሬ ተነስተን ነው አደለን እንደዛ እንደዛ አይነቷ ሴትማ ይኸውልህ፣ ሰላማዊ ትዳሬን ነው የምፈልገው ብላ የመጣይ ሴት አራት ልጅ ያስወልዳት እና ንብረቱን ጠቅላላ ግን ምን ያደርጋል? በቤተሰቦቹ ስም ያደርጋል። በባዶ ይሸኛታል። ገባ? ምን አለህ ዴቭ? ቅድም ማህፀኗን የተከራየ ይሄ አለ። እንዲህ አይነት ወንዶች አሉ። እንዲህ አይነት ወንዶች መቆም አለባቸው ነው በቃ። ለሚስትህ ገንዘብህን ብትሰጣትም ብታካፍላትም ልጆች ናቸው የሚበሉት ለምን እንደዚህ ታደርጋላችሁ? ነው እንደ እኛ ከሆነ ነው፣ እኔ አስራ ሶስት ብር ከስልሳ ሶስት ሳንቲም ላይ ያለኝ እኩል ተካፍለን ነው የምንበለው። አራት ልጅ ካስወለዳት በኋላ ማለት የሚስቴ ገንዘብ ማለት ነው። እንደዛ ነው መሆን። አንድ ጥያቄ ልጠይቅ። እኔ መጀመሪያ ለሁሉም ነገር መሰረቱ ፍቅር ነው አይደል? አራት ነጥብ። ምንም ጥያቄ የለውም። ግን አሁን ላይ ያው ይከብዳል በባዶ ኪስህ እኮ አይደለም ሴት ልታጫውት ይቅርና ጓደኞችህም ጋር አትቀርብም እኮ መንጠራራትም ራሱ ራሱ ወንድ ጓደኞች ጋር የወንድ ጓደኞችህ ጋር አትቀርብም፣ አይደለም ሴት ጋር በባዶ ኪስህ። መጀመሪያ ትልቁ የሆነውን ነገር መግድ ቅድምም ስልሽ አዞርሽው። ፍቅር ስላችሁ ገንዘብ አላችሁ፣ ገንዘብ ስላችሁ ደግሞ ወደ ፍቅር አላችሁ። ገባሽ? አሁን የምናወራው ነገር ገንዘብ ኢምፖርታንት አይደለም፣ አይደለም፣ ለሁላችንም ኢምፖርታንት ነው። ሁላችንም እንዳላችሁት እኮ አንድ አይነት ፖይንት ላይ ሆነን ነው የምንጨቃጨቀው። ገባሽ ሁላችንም የተሰደድ ነው፣ ከሀገር የወጣ ነው። ምን ለማለት የወጣ ነው? ገንዘብ ለማግኘት ነው፣ የተሻለ ህይወት ለመስራት ነው፣ የተሻለ ህይወት ለማግኘት ነው፣ የተሻለ ነገር ደግሞ ለማግኘት ነው። አንድና አንድ ግን ገንዘብ ኖሯቸው ብዙ የተፋቱ ሰዎች አሉ። በገንዘብ ምክንያት ሳይሆን በ ስላልተዋል ገንዘብ ኖሯቸው ልጌት ሚስቱን ፈቷል። የገንዘብ ችግር የለባቸው ብዙ ነገር አለ ማለት ዋናው ትልቁ ነገር መዘንጋት የሌለብን ነገር ፍቅር ካለ ቤተሰቦቻችን ቤተሰቦቻችን ሲጋቡ ሲዋለዱ ምን ሲሉ ምንም ሳይኖራቸው ከትንሽ ነገር ተነስተው ምናምን ነው እዚህ ደረጃ ያደረሱ የሚለውን ለማንሳት ፈልጌ ነው። ማለት አያስፈልግም እያልኳችሁ አይደለም። የሚሰራ ሰው ይሁን የሚበረታ ሰው ይሁን ስራ የሚወድ ሰው ይሁን ከሚለው ነገር አንጻር ነው እኔ ቅድም ፖይንቴን ያነሳሁት ማለት ነው። ስራ የሚወድ ሰው ይሁን ተያይዘን ማደግ አንችልም የሚለውን ነገር ቅድም ስል ነው ማለት እኔ አስራ አምስት ከሀምሳዬን ይዤ እመጣለሁ፣ እሷም አስራ አምስት ከሀምሳውን ይዛት መት ተያይዘን አብረን ሰርተን ማደግ እንችላለን። አዎ ማለት በቃ የሚሰራ ሰው ይሁን የሚበረታ ሰው ለማደግ ጥረት የሚያደርግ ሰው ይሁን ከሚለው ነገር አንጻር ነው እንጂ እኔ ገንዘብ አያስፈልግም እያልኩሽ አይደለም። መግቢዬ በባዶ ላኖርሽ አይደለም እኮ እንደዚህ ምልሽ ግን በቃ የሚጠር ሰው የሚሰራ ሰው ገንዘብ የሌለው ሰው አያግባ ያለው ማን ነው ገንዘብ ሳይኖራቸው እኮ የሚጋቡ በጣም ብዙ ሰዎች አሉ አይደል እኔ ደግሞ ያልኩ ሴቷ ባይኖራትም ችግር የለውም ነው እኔ ደግሞ ወንዱ ከማይኖረው ሴቷ ባይኖራት ይሻላል ሴቷ እንዳልከው አስራ አምስት አስራ አምስት የምትካፈሉት ሳይኖራቸው አንተ ሀያ ዘመተ ሴቷ ዜሮ ቢኖራትም ለመካፈል እኮ አደለም ነፋሴ እኮ ባይኖራትም ችግር የለውም። ሴቷ ባይኖራትም ቤቷ ሴቷ ችግር የለውም። ምክንያቱም ሴቷ ደግሞ የበለጠ ስራው ዘጠኝ ወር ሙሉ ልጅ ልትሰጥ ተሸክማ ልትወልድልህ፣ ቤት ውስጥ ምግብ ሰርታ ልጠብቅህ ትችላለች። አንተ ግን ወተክ የውጭውን ስራ ልፍት አድርገህ ገንዘብ ይዘህ ብትመጣ፣ ሴቷ ቤት ውስጥ ልጇን ቴኬር አድርጋ አንተን ቴኬር አድርጋ ምግብ ሰርታ ቤት አጥፍታ ልብስን አጥፋልህ አጣጥፋልህ ትጠብቃለች ያ ገንዘብ የማይከፈለው ትልቁ ዋጋ የሚስትነት ግዴታዋ ና አንተ ደግሞ የባልነት ግዴታ ውጪ ሰርተ ለፍተ አምጥተ ምግብ የምትበሉበትን የቤት ክራይ፣ የቤቱን አስቤዛ፣ የልጅህን ዳይፐር፣ የልጅህን ወጪ፣ የልጅህን ወተት አንተ ተሯሩ ጠት አመጣለን። ተገንዘብ በላይ ተገንዘብ በላይ ተገንዘብ በላይ ለምድነው የሚቀረው አሁን ያሉት ሴቶች እራሱ አትስሪ ቤት ቁጭ ትቀመጣለች በብትያት ትቀመጣለች ከእንገፍትጣ እርጉዝ ወዷን እርጉዝ አንገፍትታ ሶስት ዓመት ማ የእረፍት ጊዜያቸው ነው የትኛውም ሴት እኮ በቃ እስከ እንዴ የሆነ ባሌ ጥሩ ከሆነ የሚሰራ ከሆነ ለምንድን ነው ወጥቼ የምሰራው ልጆችን እንቴኬራ አላረግም እንዴ እሱ ከስራ ሲመጣ ቴኬር አላረግም እንዴ ሚሉ ሚሉ አሉ ሙ ያስገድልሻል ቤት ውስጥ እንድትሆን እዚህ ሀገር እሱ ብቻ ሳይሆን ሌል ራሱ የሚፈልጉ አሉ። የሉም እንዳትል፣ እንደ ድሮ አሁን ምናምን እናት መሆን የሚፈልጉ ሴቶች አሉ። ቤት ውስጥ ባል እየሰራ ቤቱ ማስተዳደር ከቻለ። ግን ውጭ ሀገር የሚኖሩ ሴቶች ብዙዎቹ ያን ነገር አይፈልጉም። ለምደዋል ስራ ያስፈለገችሁት ስራ ግን እናንተ ይሄንን እንደ ግዴታ ሚስት አሁን እኮ እናንተ እኳ አሁን የለም አለ አደለም የምንለው ወንዱ ብር ስለ ሴቷ ነው እያወራን ያለ ነው። በቃ እንደው ስለ ድሮ የምናወራ ምናምን አሁን ርዕሱ እየተከራከረን ያለ ነው ስለምንድን ነው? አሁን የለም ውጭ ሀገር የለም እንድትሉኝ እኳ አደለም። በቃ ወንዱ ልጅ ነው መልፋት ያለበት መስራት ያለባት የሴቷ ግዴታ ገንዘብ ሊኖራት አይገባም። ካላት እሰየው፣ ካለኝ ይሰየው። እኔ ሊኖረን ደስ ይለኛል። አንተንም የፀጉር አምጣ የጥፍር አምጣ አልልህም። እራሴን መቻሌ እኮ ለራሴ ራሱ እራሴ ላይ የማደርገውን ነገሮች እኮ መቻሌ ራሱ ትልቅ ነገር ነው። ገባ ግን እዚህ ጋር እኔ